ምንም የተቀጣጠር ነው? ምን ንገረው። ምንድነው የሚለኝ ይሄ ልጅ? ለምንድነው ነው ነገሮችን ተረጋግተህ ማታስበው? እንዴት ነው? ለምን ስትመጣ መደወል አለብኝ ማለት? ምን ጀምር፣ ሌላም ነገር እሱ ነው። ምን ማለት ነው አልገባኝም። እኔ እኔ ህይወት ላይ ድራማ እየሰራችሁ ነው። ማየውን አትክጂኝ። እኔ ላይ ድራማ እየሰራችሁ ነው። እኔ ላይ ድራማ ምናምን እያልሽ አታልምጪ። እኔ ላይ አይ ምንድን ነው እየተፈጠረ? የመጣች ተኝ ጭራሽ አበባ አበባ ይዞ መጣ። በጣም አሳፋሪ አሳፋሪ ድርጊት ነው። በጣም ነው የሚያሳዝነው። እንግዲህ ብሩኬና ሀይሚዬ በጣም ከሯል ማለት ነው። እንደዚህ እንዲከር ያደረጉት እንግዲህ አንዳንድ ሰዎች በየኮሜንቱ በየምኑ እያዩ ነው። ብሩኬና ሀይሜ ኒንጃ ብትታረቁ ይሻላቸዋል ማለት ነው። ባለፈው ብሩኬ አበባ ይዞ ሲሄድ ልጁ ለምንድን ነው አበባ ይዘህላት የመጣሁ ምናምን ሲለው ብሩኬ ታዲያ ግዛላት አለው። በዛ ባለው አበባ ይዞ መጥቶ አሁን ቤቱን በአንድ ግሮ አቆመው። ሀይሜ እያት ደንግጭ፣ ምን ፕራንክ ያደረጉሻል። ልጁ ሲጀመር አንቺን ይወድሻል። ከአንቺ ፍቅር አለው። ግን እንደ ብሩኬ የሚሆንብሽ የለም አንቺ ብሩኬ ነው የሚያዋጣት። ቤተሰብ እያረብ ብሩኬ ነው የሚያዋጣት ብላችሁ በኮመንት ጻፉ። በጣም አስደንጋጭ ነገር ነው ዛሬ ግን የተፈጠረው።